በጣም ነው ያዘንኩት። በጣም ሪሊ፣ በጣም የሆነ አስክሬናቸውን ሳይ እንዴት አባት ያርጌ ልንገራቸው። ወላድ አይ ወላድ፣ ይሄ ሁሉ ወጣት እንግዲህ። ዘላለም አቤት ሻዘን ግባ የተባለች መከረኛ ናት። ማ አለች ትረዳለች። መከረኛ ናት እንዲሁ ፊትሽነች። እንግዲህ ይህ ነገር ለእኛ አዲስ አይደለም። ይሄ ነገር ያው ሳውዲ አረቢያ ሪያድስ ነው የተከሰተው። በጣም እጅግ ያሳዝናል ማለት ነው እና ትላንት ነበረ ትላንትና፣ በዛም በረሃይ ስቃይ ደርሻለው ለእናቴ ደርሻላት አለው ብሎ ህይወቱን እየመራ ያለው ምስኪን ልጅ ዛሬ ላይ ህይወትን ቀጥፈውት ያው እነሱ ይኖራሉ ማለት ነው ፊቲ ምንም በቃ ተደብቀው ነው የሚኖሩት የራሳቸው የሆነ የተደራጀ አካል አላቸው ማለት ነው እዚህ ማለት ነው በጣም ከባድ ነው ማለት ነው እና እጅግ ያሳዝናል እባካችሁን እባካችሁ እባካችሁ ይብቃ የእኛ በደል እንደዚህ ተጨቃቅነን በሰው አገርም ሆነ በሀገርም ሆነ እስከ መቼ ነው አሁን ይሄ ምስኪን ልጅ ቦርቆ ያልጠገበ ልጅ ህይወት መቅጠፍ ማለት ምን ማለት ነው? ምን ያክልስ የጭካኔ ጥግብንደርስ ነው? ምንስ ቢበድላችሁ ነው ይሄንን ነገር የፈጸማችሁ አውሬዎች ማለት ነው። በጣም ያሳዝናል። ወላሂ በጣም በጣም ያሳዝናል። ያኔ እናት መከረኛዋ ትቀበለዋለች። ምንም ማድረግ አይችለም። ተኝታ ስትነሳ ልጇን አውሮታ፣ ስትተኛ ልጇን አውሮታ። ስትነሳ ግን መርዶ ሲነገራት እስቲ የኔስ እናት ብላችሁ ብታስቡ። ይህንን አይነት ጭካኔ ለምትፈጥሩ ሰዎች እና ይህንን አይነት ጭካኔ ጨካኞች፣ አውሬዎች እባካችሁ አገር ላይ በሀገራችሁ፣ በሀገራችሁ እርስ በርሳችሁ ተጨፋጨፉ። የሰው አገር ወጥታችሁ ብዙ ሰዎችንም እያስጠቆራችሁ ነው የተለያዩ ሸሪኮች ወንዶቹን በጠለብ አናስመጣም ነው የሚሉት። የወንዶች ጠለብ የለም። ለምን ይገዳደላሉ? ያቃሉ፣ ይገዳደላሉ። አላፍትና አንወስድም ነው ያሉት። ብዙ ብዙ ድርጅቶች ማለት ነው። ይህንን ሁሉ የምናደርገው ጥጋበኞች ናቸው። በባህር ይገባሉ፣ በባህር ይመጣሉ። ይገባሉ፣ ይመጣሉ። መንገደኑም የለመዱት ሞቱም አይወዝዳቸው። ስብሐነ አላህ። እሺ ምስኪኑ፣ እንደዚህ አይነት ምስኪኑ ሰርቼ ልኑር የሚለው ምስኪኑን እባካችሁ አታጥፉ ህይወቱን። እርስ በርሳችሁ እርስ በርሳችሁ ገደል ግቡዛ፣ ጥጋበኞች። ወላሂ በጣም ነው የሚያሳዝነው፣ እጅግ በጣም ነው የሚያሳዝነው። ቢያንስ ለእናት ለቤተሰቡ፣ ይህንን አይነት መርዶ ለአንተ እናት ወይንም ይህንን ለፈጸማችሁ ለእናንተ እናት፣ ይህንን ነገር ይህንን አይነት በራሳችሁ በእኔ ላይ ቢሆኑስ ብላችሁ አስቡ። አስተሳሰብ ይኖራችሁ። እሱን ከገደላችሁ አሁን እናንተ ምን ተጠቀማችሁ? ምንም አትጠቀሙ። ምንም ነገር አትጠቀሙ። የእሱ ርስቅ፣ እሱ የሚበላውን የእሱ ርስቅ ምንም ነገር እናንተ ለመውሰድ አችሉ። እሱን የሚረስቀው አላህ ነው። እናንተን የሚረስቃችሁ አላህ ነው። ግን የሰይጣን እሳት አጋንንት ለብሳችሁ፣ ሰይጣን ለብሳችሁ፣ እንደዚህ ንጹሐኑ ሕዝብ ንጹሐኑ ሰርቼ ልኖር የሚለው በባህር ተሰቃይቶ መጥቶ ቤተሰቦቼ ልለውጣለሁ ለእናቴ የደረስኩልሽ የሚለውን ጨቅላ ሕይወት ትቀጥፋላችሁ። እጅግ በጣም ያሳዝናል። ባለፈው የገዛ ጓደኛዋ ከሆድ ልጇ ጋር ገደለቻት። የት? እዚሁ ሳውዲ አረቢያ። ይህንን ያክል ጭካኔ ይህንን ያክል የጭካኔ ጥግ ደርሰናል ማለት ነው። መኖሩን እስከ ምን ጥላ ድረስ በቃ ምን እንደሆነ ወላሄ ላዚ ምን እንደሆነ በጣም ነው የሚያስፈራው። አሁን ይህንን ወንድማችን እንደዚህ አሰቃይተው ለምን እንደገደሉት ያው እነሱ ያውቃሉ። የስራቸውን ውስጣቸው ነው የምንለው። በጣም ያስፈራል። ጊዜ ወላሄ ጓደኛ ማያዝ፣ ሰው መጠጋት፣ ሁሉም ነገር ያስፈራል። ምክንያቱም ራሴ ያመንኩት የወደድኩት ጓደኛዬ ያልኩት ይህንን አይነት ጭካኔ ሊያደርስብኝ ከሆነ ጓደኛ መያዝ ምን አደርጋል? እባካችሁ፣ እባካችሁ ተጠንቀቁ። በስሜ ጓደኛዬ ህይወቴን ልትነጥቀኝ ከሆነ ጓደኝነት ምን አረጋል? ምንም አያረግም። ብቸኝነት ጌጥ ነው፣ እሱን መርጣችሁ ወጥታችሁ ግቡ። ጓደኛ መስሎ ይቀርባችኋል፣ ህይወታችሁን ነው የሚነጥቃችሁ። ያ ሰው ግን በሰይጣን የተከበበ ሰው ነው። ምክንያቱም እኔ የምረዘቀውን ርስቅ ባሊም ይሁን ስራም ይሁን ምስትም ይሁን ሁሉም ነገር ይሄ በሶስቱ በአንዳንዱ ነው የምንገደለው። ወይ በስራ በኩል ነው ወይንም ባመጣበት በጣም በሚያስጠላው በብሔር ነው። ምንም በማይጠቅመው በሱ ነው። በቃ ይሄንን ይሄ ወንድማችን ህይወቱን ያሳለፉት አኪት በዚህ በሶስቱ ነው። በጣም ያሳዝናል። እባካችሁ ጓደኝነትም ይቅርባችሁ። በቃ ብቻችሁን ብቸኝነት ጌጥ ነው። ብቻችሁ ስራችሁን እየሰራችሁ ብቻችሁ መኖሩን ምረጡ። ጓደኛ መስሎ ይቀርብና ህይወታችሁን ነው የሚነጥቀው። አላህ ይጠብቀን።